ለምንድነው ለምንድን ነው እንደዚህ እንትን የምትላት? አንዳንድ ነገር የፈለግከውን ነገር ማድረግ ትችላለህ፣ ግን ልጄ ላይ መብት አለኝ። አሁንም አታዳርቀኝ። ገባህ አይደል? ልጄ ላይ መብት አለኝ። ልብሴንና ልጄን ይዤ እወጣለሁ። በቃ መብት የለህም። የራስህን ፍላጎት እንዳከበርከ የእኔን ፍላጎት ማክበር አለብህ። ማን ነው እንትን የሚለኝ የሚነጥቀኝ? ተረጋግታችሁ አንድ ላይ መሆን ካልቻላችሁ፣ መውጣት ካለብህ ከዚህ ቤት አንተ ነህ የምትወጣው። በቃ ለምን መሰለህ? አንተ ወንድ ልጅ ነው የትም ሄደህ የትም መኖር ትችላለህ። እቺ ልጅ እቺ ነፃ ልጅ ይዛ መንገድ ላይ ይሄን ሻንጣ ይዛ ስትጎትት ስትንከራተት ምን ይባላል? እሱ ፍላጎት ማለት የኔ ደግሞ ጭራሽ ሁለተኛ ሚስት ምናምን ምናምን ሆኖ የመኖር ሀሳብ የለኝም። እኔ ገና ብዙ ነገር ማሰብ ሰው ነኝ፣ ገና ወደፊት ብዙ ነገር የሚጠብቀኝ ሰው ነኝ። ይህ ላይፍ ላይ መግባት አልፈልግም። ለልጄ እኔ አላንስም፣ በቃ ተከራይቼም ቢሆን ምንም ሰርቼ ማኖር አያንሰኝም፣ አላጣም። ገባህ አደል? ምንም አድርጌ ያኖራታለኝ። እሱም ደግሞ እንደፈለገ መሆን ይችላል፣ ብቻ እኔ በልጄ አያምጣብኝ። ከሱ ጎን ከመቆም ይልቅ ከአንቺ ጎን ብቆም ነው የሚቀልኝ። ለምን ሴት ልጅ ነሽ፣ ገባሽ? እዚህ ጋር አሁን እኔ እንድትወጪ አልፈልግም

እንዴት ናችሁ? ሰላም ናችሁ ወይ? ከባድ ነው ጋይስ ማለት አሁን የተፈጠረውን ነገር ያው ትናንትና ፖስት የተደረገው ቪዲዮ አይታችኋል እና ከዛ በኋላ የተፈጠረውን ነገር በካሜራ ባሳያችሁ ደስ ይለኝ ነበር፣ ግን ያው አይቻልም። ማለት ያው ከህግ አካላት ጋር ስለነበረ እንትኑ ከባድ ነበር፣ ግን አልሐምዱሊላ ማለት በዚህ አጋጣሚ በጣም ነው ማመሰግንሽ ፎዚ፣ በጣም ከልብ ማለት ነው። ወላሂ ማለት ብስለትሽን ያሳየሽኝ በዛ ልክ እዛ ጋር አላዋረድሽኝም። ተንበርክኬ ነው የለመንኩት ጋይስ ማለት ያው፣ ይዛ መታለች። ኦልሬዲ ቸኩላለች፣ ግን ልጇ ነው የልጅ ነገር ነው ግን ደግሞ እነኛ ፖሊሶች ቢገቡና ደግሞ ጉልበት ተፈጥሮ አላህ ብሎት እኔን እዚህ መሀል ድንገት አምጥቶኝ ነው እንጂ እኔ ባልኖር በዛ ንትርክ መሀል ሊመታትም ሊመታት ይችላል፣ አይታወቅም። ያው ሸይጣን መሀል ላይ ስላለ በዛ መሀል ደግሞ እነኛ ፖሊሶች ውስጥ ቢገቡና እንትን ቢሉ ዞሮ ዞሮ ያው ጉዳቱ የኛው ነው የሚሆነው። ፏድም ተጎዳ፣ ሊናም ተጎዳች፣ ፎዙም ተጎዳ። አንድ ቤተሰብ እስከሆንን ድረስ ጉዳቱ እኛው ላይ ነው እና እንደዚህ አይነት ነገር ውስጥ ባንገባ በጣም ደስ ይለኝ ነበር ግን ደግሞ ምንም ማድረግ አንችልም ኦልሬዲ አንዴ ገብተንበታልና አልሀምዱሊላህ ማለት ፎዙም አላሳፈረችኝም እንዳልኳችሁ ፖሊሶቹን ለምኜ ለምኜ ተንበርክኬ ሷንም በቃ ንገሪያቸው በቃ እኔ ቃል እገባልሻለሁ ብያት ቃል ገብቼላት ነው ፖሊሶቹን መሸኘት የቻለው። እንግዲህ አሁን እንደዚህ ተረጋግተው ለማውራት ፈቃደኛ በመሆናቸው በመጀመሪያ ሁለቱንም አመሰግናቸዋለሁ። ማንኛውም ነገር ቁጭ ብለን ተረጋግተን ስናወራ፣ በተረጋጋ መንፈስ ሲወራ ሁሉም ነገር እንደሚስተካከል እርግጠኛ ነኝ። ገባችሁ? ይሄ ነገር ሚዲያ ፊት ነው የተፈጠረው፣ ሰው ፊት ነው፣ እናንተ ቤተሰብ ፊት ለፊት ነው። ይሄ ነገር መፍትሄውን እናንተ ማየት አለባችሁ በማለት ነው ወደ እናንተ ጋር እያደረስን ያለነው። ያለ ነው፣ ከባድ ነው። ብቻ ብቻ አልሐምዱሊላህ። ለማንኛውም ግዴታ መፍትሄ ያስፈልገዋል። መፍትሄ ግዴታ ነው። መረጋጋት ደግሞ ለመፍትሄው አንድ እርምጃ ወደ መፍትሄው እንድንቀርብ የሚያደርገን ነገር ነው። ፎዙ የራሷ ፍላጎት አላት፣ አንተ የራስ ፍላጎት አለ። ገባ? ሁለታችሁን ፍላጎታችሁ የተለያየ ነው። እዚህ ጋር ወደ አንድ ነገር የሚያመጣን ወይ ከሁለት አንዳችሁ ፍላጎት መሟላት አለበት ወይ ደግሞ የሁለታችሁ ፍላጎት ተስተካክሎ ወደ አንድ እንትን መምጣት አለበት ብዬ ነው የማስበው። ገባ? እዚህ ጋ እንደዚህ ልጅቷን እዚህ መሃል እንዳሻንጉሊት እየተጎታተታችሁ እች ልጅ ነገ አሁን እዚህ ልጅቷ ፊት ስትጨቃጨቁ እንደዚህ ነገር ስታይ ነገ ላይ ምን ልትል ትችላለች? ማለት ህፃን ልጅ ልትሉ ትችላላችሁ፣ ግን ህፃን ልጅ አይደለችም። አእምሯ ውስጥ ሊቀረጽ ይችላል። ቢያንስ ቢያንስ ይህንን ነገር ከእሷ ፊት ገለል ብላችሁ እንኳን ብታደርጉ ደስ ይላል። አሁን ፈራሁኝ። እሷን ይዤ ወዴት ጭቅጭቃቸውን እንዳታይ ብሄድ እዚህ ጋ ብትጣሉስ፣ ግራ ነው ይሄ ነገር። እንዲፈጠር አልፈለግም። በአጠቃላይ ልጅቷ እንደዚህ እንድትጎሳቆልብኝ አልፈለግም። ልጄ ናት። የምትፈልገውን እንክብካቤ ማድረግ ነው የኔ ዋናው አላማ። ልጄ በጥሩ አእምሮ አድጋ ነገ ትልቅ ደረጃ እንድደርስ ነው እንጂ እንደዚህ አይነት ጭቅጭቅ ውስጥ ገብታ አይታ ምናምን እኔ እንድትረበሽብኝ አልፈልግም። አንድ ልጄ ናት። ገብቷል። እና አሁን እዚህ ጋር የተፈጠረውን ነገር አይተሃል። ጭራሽ ፖሊስ ምናምን ይዛ እስከማምጣት ደረጃ ማለት ነው። ይህ ማለት ለእኔ በጣም ትልቅ ንቀት ነው። አህሙ ይቅርታ አድርግልኝና ማለት ነው። ትላንትና ምን አድርገታለች? ከትላንት ወዲያ ምን አድርገታለች? ረግጠኛታለች። አሁን ጭራሽ ብላ ብላ ፖሊስ ይዛ ው ልጅ ከልጄ ጋር ቤት ውስጥ ገብታ መጓተት የሚባለው ነገር እኔ ምንም ግራ እየገባኝ ነው። እኔ ለእኔ ያላትን ንቀት ነው እያሳየችኛለችው። እንዴት በዚህ ልክ እኔን ትንቀኛለች? ይሄድ በጣም ነው። እኔ እንትን ያለችኝ በጣም እኔ አሁን ራሴን እያመመኝ ነው። አሁን ምን አለ መሰለህ ፎዙም የራሷ ምክንያት ይኖራታል አል ብዬ አስባለሁ። ገባህ እኔ እሷ ላይም አልፈርድም። ገባህ ለምን መሰለህ እዚህ ጋር አንድ እውነት መልስልኝ። እቺን ሁለት ቀን ልጅቷ እንደዚህ ጸጥ ብላ ነበረ ከአንተ ጋር ስትል የነበረው ሰላም ነበረች። እናት እኮ ነች፣ እናቷን ትናፍቃለች። እኔ እኮ እና ከእናቷ ጋር ትገናኝ እኮ። አይደለም የምታደርገውን ነገር እያየህ ነው እኮ። ገባኝ እኮ አሁን አሁን እየመጣው ያለሁት እቺ ልጅ ለልጅቷ ካሰባችሁ፣ እቺ ልጅ እናቷን ትናፍቃለች። ገባ? ፎዙ እንደዚህ አድርጋለች፣ ፎዙ ንቃኛለች ብለ እቺ ልጅ ነው መቅጣት ለምን አስፈለገ ነው? ገባ? ፎዙ አሁን እኔ ለአንቺ ቃል ገብቼ ነው የመጣሁት ነው የመጣት ምንም ነገር አልፈልግም። ልጅና ልብሴን ልጅ ሙቀት ብቻ ነው የምፈልገው። እጅ ጋር ተኝታለች እሷም መጮህም አልፈልግም፣ ግን በቃ በፀባይ እኔ ቤቱንም ምኑንም ሁንዳለን ነገር ብለው ምንም ነገር አልፈልግም። ገባህ አይደለም? እኔ ብዙ ነገር እንዳደረግኩኝ ምናምን በቃ ማውራት ምናምን አይጠበቅብኝም። ውስጥ ስለሚያውቀው ማለት ነው። ውስጥ በደንብ ያውቀዋል ሁሉንም ነገር በደንብ ውስጥ ያውቀዋል። እና ደግሜ ደጋግሜ መናገር አልፈልግም። ገባ እንዳልን ነገር የፈለከውን ነገር ማድረግ ትችላለህ፣ ግን ልጄ ላይ መብት አለኝ። አሁንም አታዳርቀኝ ገባህ አይደል? ልጄ ላይ መብት አለኝ። ልብሴንና ልጄን ይዤ ወጣለሁ። በቃ መብት የለህም። የራስህን ፍላጎት እንዳከበርከው የእኔን ፍላጎት ማክበር አለብህ። መብቴን ማን ነው መብት እዚህ ጋር አሁን እንድትቸጋቸገው አይደለ። እዚህ ጋር እኔ ወደ መፍትሄ እኔ ምን አልኩኝ አሁን፣ እዚህ ጋር የሁለታችሁም የተለያየ ፍላጎት አለ። ያን ፍላጎት ወይ ወደ አንዱ የአንዱ ማክበር ወይ ደግሞ ሁለታችሁንም ማመላለስ ነው። እዚህ ጋር አሁን ረጋ ብላችሁ ነው እንድታወሩ የሚፈልምን የሚያስማማን ነገር የለም አሁን ፎዙ። ይኸውልህ አንተ ዚች ጋ ቁጭ ብለህ እንደው ስታወራ በጣም ነው የሚደበረኝ። ዚች ጋ መመላለስ ምናምን ማለት ግን እሱ ፍላጎት ማለት፣ እኔ ደግሞ ጭራሽ ሁለተኛ ሚስት ምናምን ምናምን ሆኖ የመኖር ሀሳብ የለኝም። እኔ ገና ብዙ ነገር ማሰብ ሰው ነኝ፣ ገና ወደፊት ብዙ ነገር የሚጠብቀኝ ሰው ነኝ። ይሄ ላይፍ ላይ መግባት አልፈልግም። ለልጄ እኔ አላንስም። በቃ ተከራይቼም ቢሆን ምንም ሰርቼ ማኖር አያንሰኝም፣ አላጣም። ገባህ አደለ? ምንም አድርጌ አኖራታለሁ። እሱም ደግሞ እንደፈለገ መሆን ይችላል። ብቻ እኔ በልጄ አያመጣብኝም። ቆይ ችግሩ ምንድን ነው? አንድ ጥያቄ ልጠይቀህ፣ እሷም ይኸው ልጠይቃት። እኔ አግብቼ ብኖር ሁለተኛ ሚስት ምን ጎሎባት ነው? ምን አታ ነው? እዚህ ጋር አምጥቼ አብረው አላኖራቸው አይደለ። በአንድ ቤት ኑሮ አላልኩኝ እንዴ? በአንድ ትሪ ላይ ብሎ አላልኩኝ። ቢበሉስ ደግሞ ምን ችግር አለው? እሷም ሌላ ቦታ ነው የምትኖረው፣ አንቺም ሌላ ቦታ ነው የምትኖሪ። በቃ ሁለት ሚስት ካማረ እኮ ሌላ ሁለተኛ ሚስት አግባ አልኩህ። እሷንም አግብተህ በቃ እኔን ታወኝ። ከኔ ምንድን ነው ያለ? መጀመሪያ ምን ስላልፈለግከኝ ነው አይደለ? ገና አንተ ከተጋባን አሁን እንዳሱ ሶስት አመት ሳይሆን ሁለተኛ ሚስት ያምራል። መች በሰልክ? ገና በቃ እረፊ። መች በሰልክ? ልጅነትህን ነው ያሳየኸኝ። እንደውም ማለት ነው ልጅነትህን ነው ያሳየኸኝ። እሺ ልጅነትህን ነው በቃ ያሳየኸኝ። አሁን ከአንቺ ጋር እንደዚህ ማለት የምመላለስበት እንትን የለኝም። አታድክሚኝ። በቃ እረፊ ብዬሽ እሻለሁ። እዚህ ጋር መተሽ የምትረብሽውን ነገር እያየው ነው አውቄ ነው ዝም ብዬ ማልፊሽ። ማን ነው ረባሹ? ማን ነው ሰላም? የሆነ ቤት ነው። አንዴ ፖሊስ ያመጣሽ፣ አንዴ ከቤት ድረስ ነገር እየሰራሽ። አንተ በጣም ነበር። ከአሁን ግን በቃ ሰዎች እንገባህ አይደለም፣ አላቅህም፣ አታቀኝም። ጀምሮ ግን ልጄን፣ ልብሴን አሁን ይጆ

አንተ እንደዚህ እንደዚህ ምን ለምን እንደምታወራ አይገባኝም። በቃ አንተ አሁን እዛ ጋር ልጅሽና ቦርሳሽን አሰጥሻለሁ ብለን ነው አይደል ያስገባልኝ? አዎ፣ ስለዚህ በቃ አሰጠኝና በጸባይ እኔ ሊሆን እንደዚህ ይዣታለሁ እወጣለሁ። ለምን አሰጠኝ? እኔ እኮ አሁን ምን አይነት ስራ ነው አንተ የምትሰራው? እኔ ቅድም ምንድን ነው ያልከኝ? እሺ ዝም በለ። እሺ ምንድን ነው ያልከኝ? ዝም በለ አልኩህ። በቃ ምንድን ነው ያልከኝ? በውሸት ማጣላት ነው እንጂ በውሸት ማስታረቅ፣ እንደዚህ አይነት ስራ እንዴት ትሰራለህ? እሺ አሁን አንዴ ዝም በለ። እንዴት እንደዚህ አይነት ስራ ትሰራለህ? ፏድ አሁን ማለት ነው እኔ ቢያንስ ቢያንስ ቢያንስ ቢያንስ ቢያን ቢያን የማይደረግ ነገር ነው። ይሄ ሁሉ ነገር እኮ በአንተ ምክንያት ነው። እዛ ውጭ የተፈጠረው ነገር አታውቅም አንተ እኔ እዚህ ጋር ዛሬ ማለት ነው የሆነ መፍትሄ ሳልፈጥር የፈለገው ነገር የፈለገው ሊደብርህ ምን ሊልህ ይችላል፣ ግን አንተ እንደ ትልቅ ሰው ቢያንስ እንደ ትልቅ ሰው አእምሮ እንዳለ ሰው አስበህ እዚህ ጋር የሚፈጠረውን መፍትሄ ትቀበላለህ ብዬ አስባለሁ። ግን ከዛ በፊት ፎዙ፣ እኔ ወንድምሽ ነኝ፣ ገባሽ? ከሱ ጎን ከመቆም ይልቅ ከአንቺ ጎን ብቆም ነው የሚቀልኝ። ለምን? ሴት ልጅ ነሽ፣ ገባሽ? እዚህ ጋር አሁን እኔ እንድትወጪ አልፈልግም። ሀቂቃውን ልንገርሽ እንድትወጪ አልፈልግም። ለምን ወተሽ ምን ምን ሊያጋጥምሽ እንደሚችል አናውቅም። ሴት ልጅ አደለሽ እ ተከብረች ለምናትኖሪ ትናንት እንደዛ ቀንጠረ ትናንት የት አደረች ብለህ ተጨንቀን እንደዛ አባራኝ ነገርኩሽ እኮ እራስሽን ምታስንቂ ወይ? አይመለከትህም ማለት እና አይ፣ ምን አለ መሰለሽ ፎዙ ልንገርሽ አሁን አንዳንዴ እኔ አውቀዋለሁ ብዬ ማስበው ሰው ሁሉ እንደዚህ ይገለበጣል። አሁን ይህን ልጅ አስባየዋል አብሮ አዳጌ ነው በደንብ ነው ማውቀው ብዬ በቃ እንደዚህ ትዳር ውስጥ የገባሁት ግን ተከርብቶ አሁን ምን እየሰራኝ ህይወቴን እያበላሸኝ ነው፣ ያላሰብኩት ነገር ውስጥ ነው የከተተኝ። ሰው እራሱ ሲሰማ ምን ይልሃል አሁን ልጅነትህ ነው እንደዛ ነው ይሄ እኔ አመለካከት ነው አልበሰልክም ገባ የበሰለ ሰው የበሰለ ሰው ነው። ምናምን ያገባው በስሎ አስተውሎ ነው። አንተ ገና ገና አንተ ሳትል ነው ገና የመጀመሪያ ሚስት ነገር እየሰማት ነው። አሳርፈልኝ። ሁለተኛ ሚስት ለማግባት እንኳን እኮ ማለት በስነ ስርዓት ማውራት ስርዓት ያለው ሰው ነው በስተ ሁለተኛ ሚስቱን እኩል የሚያይ ገና እዛ በደንብ ነው መከበሩ እዛ በደንብ ነው መከበሩ። አንቺ ሪናክሺ፣ ኧረ በእናትህ በጣም ተከብረህ ሞተሃል። ምን አለ መሰለሽ፣ እዚ ጋር ልጃችሁ አለች። ገባሽ? አንቺ ከዚህ ጋር ወጣሽ ማለት እ እዚህ ልጅ ጋር የሆነ ነገር እንትን ሊል ይችላል። እኔ ከቤት እንድትወጪ አልፈልግም። እዚ ጋር እኔ የምፈልገው አንድና አንድ ነገር ነው። አንዴት ራሱ እንደዚህ አስጠግላታ አንገቷን አስተካኪው። ምን አለ መሰለሽ፣ አሁን እኔ እዚህ ጋር ገባህ። እሷ ፍላጎቷ አይደለም። ፍላጎቷ ቢሆን ኖሮ ወይ ደግሞ አሁን አንቺ ምንድን ነው ፍላጎትሽ? እኔ ፍላጎቴ ሁለተኛ ሚስት ቢባል ነገር አልፈልግም በመጀመሪያ ደረጃ። አሁን እኔ አሁን ፊውቸር ስንት ነገር ማሰቦ ነበር ገባሃ። ምንም ባላሰብኩ ሰዓት ነው ይህንን ነገር ይዞብኝ የመጣው። እኔ አሁን እኔ እንጃ፣ ቤተሰቦች እራሱ እንደሚሉ አላውቅም። ገባህ ወደ ቤት አልሄድኩኝም እስካሁን ድረስ እኔ እነሱ እንደዚህ አይኔን ከፍቼ የማይበት እንትን የለኝም። ለምን ስለ እሱ ብዬ የማወራውን ነገር ያውቁታል እነሱ ስለ እሱ። በቃ አንተ እኔ እኮ ብቻ ከባድ ነው በጣም ከባድ ማለት ነው። እኔ የእነሱን አይን ማይበት የለም። እስካሁን ራሱ እዛ ሄድኩኝም። ገባህ ሲደቡ ልኝ ራሱ ስልክ እያነሳውኝ አይደለም። ያለሁበትን ሁኔታ እኔን ነኝ የማውቀው እና አሁን በቃ እያወራው ነው አለ ጣልቃ አትግባብኝ በቃ ጣልቃ አትግባብኝ ነገራቶችን ሁሉ ራስሽ ካበላሸሽ በኋላ አንተ እኮ አሁን ደግመህ ብትጠይቀው አንዴ የሆነ ነገር አንዴ የሆነ ነገር አንዴ የሆነ ነገር ለራሱ ራሱ ልጁ ከራሱ ጋር አይደለም ገባህ መጀመሪያ ትንሽ በሰል ይበል መጀመሪያ የመጀመሪያ ሚስትህን አክብረህ ተንከባክበሽ ትኖር ነሽ ሁለተኛ ሚስት ሶስተኛ ሚስት የሚያምረህ ገና ለገና በሁለት አመት ውስጥ ሁለተኛ ሚስት ምን የሚሉት ነው? እንዴት እንደሚገበርማ አዘይሻለሁ። ለምን ሽ ኮኮ ብላሃት አትዞርም? ዞረ ምን አይመለከተኝም። ገባ አይደለም ባወራ አይደለም ነገርኩ። አሁንም ቢሆን ለምን ሽ ኮኮ ብላሃት ይዛት አትዞርም? ማሳይሽ ነገር ይኖራል፣ በደንብ ጠብቂ። እኔ ደግሞ አንተ ስከታተል ህይወቴ እኖርላሃለሁ። እሱን ጠብቅ፣ እረሳሃለሁ እንደወጣው ሺ

ይከድ ነው አላልኩ እኮ። ቤቱንም ምንም ቀቅለህ ብላው። እኔ እና ግን እንደሚያደርጋት ያት ስርዓት የላትም እኮ። እንዲህ ተቀማምጣ ራሱ ማውራት አትችልም። ይሄው ዘላ ለመውጣት ነው የምትፈልገው። እኔም እኮ ማለት ከአንቺ በላይ መጨከን እችላለሁ። ምን ሆነሽ ነው አንቺ መጨከን የሚያውቅተኝ መሰለሽ? እንዲ አንቺ ላይ ምን ሆነሽ ነው እንደዚህ የምትሆኝ አንቺ? እሺ እንዴት ነው የምትገባ? እንዴት አድርጌ ነው ላስማማችሁ የምችለው? ሀሳቤ ስትቀበይ አንድ ነገር ልንገር። ከዚህ በኋላ እንደውም አንድ ነገር እንዳትለኝ መብቴ ነው እ የመውጣት ሰማ አደለም እኔ አንድ ነገር እንዳትለኝ ደግሞ ምንም ነገር እንዳትለኝ በቃ

ናቁጭ በል እስቲ፣ ኳንታ ትልቅ እያየሃት ነው። አስሬ ሉጣ ምናምን የምትለው ምንድን ነው? መጨከም ያቅተኝ ይመስላታል። ይህንን ነገር ተረጋግተን ነው መፍታት ያለብን አለ። አሁን እዚህ መሀል ናቁጭ በልና፣ እዚህ መሀል ሸይጣን አለ። አናባብ ሰው ለሸይጣን ክፍተን አድርገን፣ ተረጋጋ። እንድትረጋጋ ነው የምፈልገው ምን አይነት ነገር ውስጥ ነው የገባት? ነው ራይቪ ቢይሻል ህፃን ልጅ አለ በመሃላችሁ። እቺ ልጅ እንድትጎዳ ፈቃደኛ ትሁን? ገባ ገንፈል ገንፈል ማለት እንተውና፣ መረጋጋት መሰሪያውን ስራ እያያህ። ገባኝ ገባኝ። በቃ ከእሷ አንተ ትሻላለህ። ከእሷ አንተ የተሻልክ ነው። ገባህ። ከእሷ እኩል ከሆንክ ምኑን ነው ታዲያ እንትን የምትለው? እንደምታደርግ እያየሀት እንደዚህ አልፈልግም እዚህ ቤት። አሁን እሷ ወጣች ማለት ልጅቷን ይዛ ነው የምትወጣው። ልጅቷ እዚህ ነው የምትሆነው ነው ብ ይሄው ሻንጣ። እሺ ሰውዬ፣ ይሄው አንድ ላይ ተረጋግታችሁ አንድ ላይ መሆን ካልቻላችሁ፣ መውጣት ካለብህ ከዚህ ቤት አንተ ነህ የምትወጣው። ጥበቅ ለምን መሰለ አንተ ወንድ ልጅ ነው የትም ሄደ የትም መኖር ትችላል። እቺ ልጅ እቺ ነፃ ልጅ ይዛ መንገድ ላይ ይሄ ሻንጣ ይዛ ስትጎት ስትንከራተት ምን ይባላል? እቺ ልጅ ይዛ ማይሆን ቤት ውስጥ ብትከራይ ምን ይባላል? ይሄ የለመደችው ቤታ ነው። ይሄ ነገር አትለያዩ። ቃል ምገባላችሁ ነገር ችግር የለውም። ነው ነው በቃ ችግር እሷ ምንም ማድረግ አያቅተኝ ችግር የለውም። ይዤ አትሄዳለሁ። ልጅቷ ብቻ ይፍቀድልኝ። ችግር የለውም። አንቺ አትወጭም ከዚህ ቤት። እኔ በቃ አልፈልግም መውጣት ነው እምፈልገው። በሰላም ልጅቷ ትንሽ ጤም በቃ አሁን ልንገርህ። አሁን ችግርሽ ከቤቱ ነው ወይስ ከሱ ነው? እሱን አለማየት ነው? አይደለም። ችግር የለውም። ፈዋድ፣ በምንም በአላህም በምንም ይሄ ነገር እንደሚስተካከል እርግጠኛ ነኝ፣ ግን በዚህ ሰዓት ላይ እንደዚህ ሆናችሁ ሁለታችሁም ግላችሁ ጭራሽ ልትሰማሙ አችሉ። ምክንያቱም ከሁለታችሁ እንኳን አንድ ሰው የበሰለ የለም የሚሰማ። ገባ? እሳትና እሳት፣ እሳትን በእሳት አታጠፋም፣ እሳትን በውሃ ነው። ሁለታችሁም እሳት ሆናችሁ እንዴት ነው ይሄ ነገር መረጋጋት የሚችለው? ገባ? ይሄን ነገር አንተም ተረጋግተህ። ገባ? እዚህ መሀል ሸይጣን አለ። ይህን ሸይጣን ከመሃላችን አስወግደን ረጋ ብለን የምናወራበትን ነገር እንፈጥራለን። ግን እስከዛው ግን እቺ ልጅ ገባ እንደዚህ ውጪ፣ ብለህ ሻንጣ ሰተህ ልጅቷን ከልክለህ ብታባራት ቅድም የተመለሱት ፖሊሶች ይመጣሉ፣ ሌላ ችግር ውስጥ ነው። ችግሩ ደግሞ የራሳችሁ ነው የሚሆነው። ስለዚህ እሷ ህፃናም የለመደችው ቤት ነው፣ እሷም የለመደችው ቤት ነው። አንተ ተከራይተህ ውጣ ለተወሰነ ጊዜ፣ ወይ ቤተሰብ ጋር ሂድ ደግሞ የማይባል ነገር ሊባል ነገር ነው ወይ? እኔ ጋና በቃ እኔ ጋና እና ኑር ወይ? እንዴት ነው? እኔ ከቤት የመውጣ መውጣት አለብህ። በቃ ያለው ቻንስ እሱ ነው። አንተ ቢያንስ ቢያንስ ተሻል ቢያንስ ተሻል። ይሄ ነው የሚያስማማን፣ ይሄ ነው የሚያከባብረን። በቃ እኔ እንደዛ ብዬ ነው የማስበው። ለምን ለተወሰነ ጊዜ እስክትረጋጉ ብዬ ነው እሷም አንተም ተረጋግታችሁ እስክታስበው። አሁን እሳት ታይም ላይ ነው ያላቸው። ማንም ማንንም ሊሰማችሁ ይችላልሳበን አሰብኩን እያመጣ ያለው ግዴታ ነው። አሁን እሷ የለመደችው ቤት ነው። ሕፃኖም የለመደችው ቤት ነው። ነገር አንተን ብልህ ነው የሚቀልኝ ነገር። እሷን ገፍቼ ማስወጣት አልችልም። ልትረዳኝ ይገባል። እዚህ ጋር የመጣሁት መፍትሄ ልፈጥር ነው። መፍትሄ ሳልፈጥር የትላንትናውኑ ነገር ፈጥሬ መሄድ አልፈልግም። ገፍተነው ማባረር ትችላለህ። እኔንም እሷ ነው። ጉልበተኛ ነህ፣ ጉልበት አለህ፣ ባለቤት ነህ። ችግር የለውም፣ አባረን እንወጣለን። ግን ደግሞ እኔ የመጨረሻ ነው የምታዘበ። የምሬ ነው የምልህ ቁም ነገር። በግድ አንተን ማስወጣት አንችልም። ጎትተን ገባ ግን። የእኔን ሐሳብ የምትቀበለኝ ከሆነ ገለል በል በቃ ገለል በል። ለአንድ ለሶስት ለአራት ቀን ገለል በል። ልጅህን ጭቅጭቅ አትፍጠሩ። በቃ ልጅህ ሰላም ነች፣ እሷ ጋር ከሆነች ነው ይበልጥ ሰላም የምትሆነው ከአንተ ይልቅ። ምክንያቱም እናት ነች። ወተቷን ትፈልጋለች፣ ብዙ ነገሯን ትፈልጋለች፣ እንክብካቤዋን ትፈልጋለች። በአንተም ስራህን ስራ። ለምን ልጅቷን በመጠበቅ ስራህን ታቋርጣለህ? ገባህ? ስለዚህ እኔ ይሄ ነው መፍትሄ ሰማሽ? ይሄ ነው የኔ መፍትሄ የምለው። አይሆንም አ ከዚህ ቤት ከወጣ ከልጅ ጋር እና ግን እንዳይመለስ ነገርኩ። ምን ቤት ሌላ ለም ቤት ከሷ ጋር እንደፈለክ እዛ ማድረግ ትችላለህ። እኔ እዚህ ቤት እኖራለሁ። በቃ ይሄ ነው እኮ የሚሆነው አይደል? አንቺ ይሄ አትለያዩም። እኔ ቃል የምገባላችሁ ነገር ምንም የምትለያዩት ነገር ግን ሸይጣን በመሀላችሁ ይውጣና ተረጋግተን እናወራ ነው እኔ እያልኩ ያለሁት አሁንም ቢሆን። ስለዚህ ቢያንስ እቺ ነገር እስክትረጋጋ አንተ ብትወጣ ይሻላል፣ እሷ ከምትወጣ። በቃ ይሄ እኔ እኔ በቃ እኔ አንተ ናክ ብሬ ትችላለህ። አንተ ናክ ብሬ በቃ እወጣለሁ። ችግር የለውም እሄዳለሁ። ገብተዋል ግን እያንዳንዱ ለሚፈጠረው ነገር አላፍተና ትወስዳል። ችግር የለውም ወስዳለን። እዚህ ጋር ግን ችግር እንዲፈጠር አልፈልግም። እዚህም ስትመጣ እኔ ትንሽ ሰዓት እኔ ከልጄ ጋር መቆየት እፈልጋለሁ። ተኝታለች፣ እሷ አሁን ልጅቷ ተኝታለች። ካትቀዝቅሷት ሌላ አለም ውስጥ ነች። እዚህም ለመምጣት ልጅህን ማየት በፈለክበት ሰዓት ትችላለህ። ግን ብቻህን እንዳትመጣ እኔን መጥራት ትችላለህ። እኔ አብረን መምጣት እንችላለን ልጄ ጋር ሊሄድ ነው ብለህ ደውልልኝ እመጣለሁ አብረን መተን እንጠይቃታለን። ገባህ? ብቻህን መተህ እዚህ ችግር እንድትፈጠር አልፈልግም። ለአንድ ለሁለት ለሶስት ቀን በቃ እኔ ትላልቅ ሰው ምንም ቢሆን አውርቼ ምን ብዬም ተረጋግታችሁ እናንተም የሚደረገው ነገር ይደረጋል። እኔ አሁኑ በቃ እኔ እራሴን አሞኛል። እረፍት ማድረግ አለብኝ ወደ መሄድበት ይሄዳለሁ። አመሰግናለሁ። ተረጋጊ፣ አሁን እረፍቱ ሰጂ፣ እኮ እረፍቱ ሰጂ። ተረጋጊ፣ እኔም ልሸኘው። ገባሽ? ተረጋጊ፣ ያለውን ነገር ልብስ ልብስሽም ቀይሪ፣ ልብስሽም ይህንን የደበሽ ያስካል ቆሽሿ አለ፣ ሻወርጊ ምናምን፣ ተረጋጊ ስገጂ፣ ዱዋ አድርጊ ይቀልሻል። በስሜት በንዴት ብናም ነገር እንትና ክፍተት እሺ፣ የምትፈልጊው ነገር ችግር የለውም። ውድ ቤተሰቦች እናንተም ዱዋ አድርጉ። መለያየት ማለት በጣም የሚያስጠራ ነገር ነው። እኔም ለማስታረቅ የቻልኩትን አደርጋለሁ። እስከዚህ ሰዓት ድረስ በትዕግስት ተከታተላችሁና፣ ሀሳብ አስተያየታችሁን ኮሚንት ላይ ስጡን። እንወዳችኋለን። ሰላማችሁ